ዓለማውያን ሯጫዎች አዎ፣ ሲሮጡ ሲሮጡ የደከመ ካለ አያበረቱ እንደውም እያዳከሙ እያዳከሙ እሱን ወደ ኋላ አስቀርተው ማሸነፍ ነው የሚፈልጉት። እኛ መንፈሳዊ ሩጫ ምን ሮጥ ግን የደከሞ ካለ እያበረታን መሮጥ አለን። ዛገላቲያ ምዕራፍ ስድስት ቁጥር አንድ ላይ ከእናንተ የደከመ ሰው ካለ በገርነት አቅኖት አንዱ ያንዱን ሸክም ይሸከም፣ በማንም ሰው ላይ አትፍረዱ ያለ ሐዋርያው ቅዱስ ጳውሎስ ተናግሯል። ስለዚህ የመጨረሻ እኛ መንፈሳውያን ሩጫ ስንሮጥ፣ በክርስትና ህይወት ስንኖር የደከሙ ካሉ በጾም የደከሙ፣ በጸሎት የደከሙ፣ በመንፈሳዊ ሕይወት የደከሙ ካሉ አትፍረዱባቸው፣ አበርቷቸው። ዓለማውያን ሯጮች በሚሮጡበት ጊዜ የደከመውን አያበረቱም። እንደውም አዳክመው ትተው ነው የሚፈልጉት። ስለዚህ እናንተ እንደዛ እንዳታደርጉ፣ የደከመ ወንድም ካለ አበርቱት፣ የደከመ ጭህት ካለች አበርቷት። በመንፈሳዊ ሕይወት የደከሙትን በሙሉ አበርቷቸውና አብሮ መሮጥ ነው። በቃ ልምጣ፣ ወደ ርሴ ጋር ታገኙ ዘንድ ሩጡ። በሽቅድድም ስፍራ የሚሮጡት እንደሚሮጡ አንዱ ብቻ ዋጋ እንደሚያገኝ እንዲሁ ታገኝ ዘንድ ሩጦ እነሱ የሚጠፋውን አክሊል ፍለጋ ይሮጣሉ። እኛ ግን አለ የማይጠፋውን አክሊል ፍለጋ እንሮጣለን።